ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላ፣ ከኛ ጋር ሁሉ ሰላም ነው። ኢትዮ ቻናሌን ላይክና ሰብስክራይብ ሼር እያረጋችሁ ስለምታበረታቱኝ ምስጋናዬ ከልብ ነው። የሁለት እህትማማቾች ለቤተሰብ የሚሆን አስቤዛ እንዲሁም እቃ አሟልተውላቸዋል ማለት ነው። አላህ ጀዛቸውን ይክፈላቸው ነው የሚባለው። እንሻላ እኛም በደከምንበት አጀራችን ማለት ነው ዚጋ እንደምታውት አንድ ኩንታል ጤፍ ላይ ሀምሳ ኪሎ ማሽላ ተቀላቅሎበት ወይም ደግሞ አምሳ ኪሎ ጤፍ ላይ ሀያ ኪሎ ማሽላ ተደርጎ መቶ ሀምሳ ኪሎ የተፈጭ የጤፍና ማሽላ ማሽላ ሀምሳ ኪሎ ነው ብያቸዋለሁ። ሀያ ነው ኪሎ ላይ የተቀላቀለበት ማን ነው ማሽላ እና ኩንታል ጤፍ ደግሞ በመቶ አስራ ብር ሂሳብ ተደርጎ በሚያምር ሁኔታ የተዘጋጀ ቆንጆ ጤፍ ነው ማለት ነው። የአንዷ ሰባ አምስት ኪሎ የአንዷ ሰባ አምስት ኪሎ ይሆናል ማለት ነው። ከዛ በመቀጠል ደግሞ በርበሪ አለ። ስንት ኪሎ በርበሪ አለ መሰላችሁ? ሰላሳ ኪሎ በርበሪ ነው። አስራ አምስት አስራ አምስት ኪሎ በርበሪ ለአንዷ አስራ አምስት ኪሎ ለሰርግ ነው ብለውኛል። እጅግ በጣም ቆንጆ ውብ ተደርጎ የተዘጋጀ በርበሪ ነው ማለት ነው። ማሳያችሁ በነገራችን ላይ ቅመም ከነርጥብ ቅመሙ ደረቅ ቅመሙ ሆኖ ዘጠኝ ሺ አምስት መቶ ሀምሳ ብር ነው የፈጀው። ደረቅ ቅመሙ 8840 ብር ነው። ኮሮሪማ 1 ኪሎ 3500 ብር ነው፣ የተፈለፈለ ኮሮሪማ ማለት ነው። ጀማ እንግዲች አስቡት። ከዛም እነዚህ ሰባ ቅመሞች ምናምን አሉ ማለት ነው እና አጠቃላይ ከነርጥብ ቅመሙ ከነደረቅ ቅመሙ ሆኖ ይህ በርበሪ 9550 ብር ወስዷል ማለት ነው። የምኑ የርጥቡም፣ የደረቅ ቅመሙ ማለት ነው። እንግዲች እንደዚህ የሚያምር ፏፈሽ ያሉ አስቤዛዎችን አዘጋጅተንላቸዋል እንሻላ በጣም እንደሚወዱልኝ ሥራዬን እንደሚያመሰግኑ ተስፋ አደርጋለሁ። የመጀመሪያ ከስተምር ናቸው። ኢንሻላህ ይደሰቱበታል ብዬ ተስፋ አደርጋለሁኝ። ከዛም ምን አለ መሰላችሁ ዘይት አራት አባረኩላቸው በ1450 ብር ሂሳብ፣ ቆንጆና አሪፍ የሆነ ዘይት። ይሄንን አንድ አንድ አደረኩ ለመከፋፈልም እንዲመቻቸው በማሰብ ነው። በ1 450 ብር ሂሳብ። እዚህ ጋር ደግሞ ስፔሻል ቆንጆ የሆነ ላርጎ ነው 6 ከ50 6 ከ50 ነው የተገዛው። ከዛም ደግሞ ደርዘን እዚ ጋር እንደምታወት የገላ ሳሙና ላይፍ ጎ ያለ በ50 ብር ሂሳብ እዚ ጋር ደግሞ በ65 ብር ሂሳብ ሁለት ደርዘን 1212 24 ፍሬ ማለት ነው ይሄን እንገዝቻለሁኝ ማለት ነው። ከዛ አስቤዛው አንድ ጨርስ ብዬ ነው። እዚ ጋር ደግሞ ሱካር አራት ኪሎ ቡና አራት ኪሎ ቡና በአንድ ሺ ብር ሂሳብ ሱካር ደግሞ በመቶ ሀምሳ ብር ሂሳብ ተገዝቶ እንደዚህ ፏፈሽ ተደርጎ የተዘጋጀ ነው። በጣም እንደምትወዱ ተስፋ አደርጋለሁኝ። ሁላችሁም ላይክ በማድረግ ሰብስክራይብ ሼር በማድረግ አበረታቱኝ። እቃዎች አሉ። እቃዎቹንም አሳያችኋለሁ እያንዳንዳቸው ዋጋ። በጣም የሚያማምሩ እቃዎችና አልባሳቶችም አሉ። ሱፍራ እዚ ጋር እንደምታዩት አንድ ሺ ብር ነው። የጅማ ረከቦ ሺ ስምንት መቶ ብር፣ አምስት መቶ ብር ደግሞ አገርኛ ሲኒ ሺ ስድስት መቶ ብር። እቺ የምታምር ቆንጅዬ አንድ ሌትር ፔንሙስ እና 2 ሌትር ደግሞ 1700 ብር ገዝቻለሁኝ ማለት ነው። ከዛም እንደገና ደግሞ 1200 ብር አንድ ምስር የሚሰራ እና ሁለት ዶሮ ደግሞ የሚሰራ 2300 ብር ና 1200 ብር ገዝቻለሁኝ ማለት ነው። ከዛም የቆሻሻ ባስኬት ነው። የቆሻሻ ባስኬት የገዛሁላት 400 ብር ነው። 150 ብር ደግሞ የእጅ ማስታጠቢያ አንድ ሌትር ና ሁለት ሌትር ምን አለ የሻይ በራድ ስምንት መቶ ብር እና አምስት መቶ ብር። ከዛ አምስት ማዘን ደርዘን 12 ፍሬ ደግሞ የውሃ ብርጭቆ ገዝቻለሁ ማለት ነው። ትሪ 3 ሀባ ነው ያለው ሀምሳ አርባ አምስት እና አርባ ቁጥር ነው አራት ሀምሳ አራት መቶ እና ሁለት መቶ ሰባ ብር። ከዛ እዚህ ጋር እንደምታወድ ደግሞ የሽንኩርት ጣውላ አለ። እዚህ ዋጋ ደግሞ ሰባት መቶ ብር ነው። ሀምሳ ፍሬ አያቸዋል እነዚህ ሀምሳ ፍሬ በዚህ ሀያ አምስት በዚህ ደግሞ ሀያ አምስት በመቶ ሀያ ብር ሂሳብ ስድስት ሺህ ብር እነዚህን ሀምሳ ፍሬ የቁርጥ ሰሃኖች በጣም የሚያማምሩ እንሻላ ለሁለት ቤት እንዲሆኑ ብዬ ከለራቸውን ያደረኩላት ሁለት አይነት ከለር ነው አንድ በዚህ አንድ በዚህ ማለት ነው። ሁለት ሺ ስድስት መቶ ብር ደግሞ የሚያማምር እነዚህን ቆንጅዬ ቆንጅዬ የሆኑ የውሃ ብርጭቆዎችን ገዝቻለሁኝ። እዚህ ጋር ደግሞ አምስት ሺህ ብር እነዚህን ተነባባሪ ሰሃኖች አምስት ሺህ ብር ገዝቻለሁኝ። መስተዋት ክዳን ይባላል በጣም ቆንጆ የሆነ እቃ ነው። ሁለት እናት መፍጫ ሺ 650 ሺ 650 ገዝቻለሁ። ማሻአላ ተባረክ ረማን የዋሃ ሰርቪስ 700 ብር ሁለት ፍሬ ደሞ ላሻሮ እንዱም ደሞ ለባቄላ ለሽሮ መቆላ የሚሆን ደሞ ይሄንን 400 400 2800 ብር እና 3 ሀባ የልብስ ጥስት በ1600 ብር ሂሳብ 4800 ብር እነዚህ 3 ሀባዎች ገዝችላታለሁ። ፌርሜሎ ተብያለሁ። ፌርሜሎ 400 ብር ማነው 350 ብር 600 ብር ደግሞ የቡና መውቀጫ። እዚህ ጋር ደሞ ግማሽ ግማሽ የግማሽ ግማሽ ደሞ የሻይ ብርጭቆ ሁለት አይነት ከለር ነው ያለችኝ። 400 ብር ማጥለያ ግማሽ ደርዘን ደሞ ቢላዋ 6 ፍሬ፣ እነዚህን ማለት ነው ጥቁሩ ቢላዋ ይባላሉ። ሹካ፣ ማንኪያ፣ የሻይ ማንኪያ ደግሞ ደርዘን ደርዘን፣ 100 ብር፣ 300፣ 600፣ 700 ብር ይሆናል ማለት ነው። ከዛ ምን አለ እዚህ ጋር ሁለት ጭልፋ የወጥ ጭልፋ 400 ብር ሁለት ያልጫ ጭፍራ አራት መቶ ብር ሁለት ደግሞ 2200 ብር። እነዚህን እንዲሁም ደግሞ አገረኛ ቢላዎች ሰብያለሁኝ። እነዚህ ስለስላላቸው ለጥንቃቄ ለሴፍቲ ነው። መቶ ብር ነው እንጀራ ትልቁን አራት መቶ ብር ገዝቻለሁኝ ማለት ነው። ጀማ እንግዲህ ሞሰብ አለን እዚህ ጋር እንደምታውት ሞሰብ 2400 ብር። ከዛ ዳንቴል ደግሞ 6900 ብር ገዝቻለሁኝ ማለት ነው። ጉሉ ማሻአላ ተባረክ ረህማን አልባሳቶች አሉ። አልባሳቶችን እንሻላ እየበተንኩኝ አሳያችኋለሁኝ ሁላችሁም ትወዱታላችሁ። ከወደዳችሁት ደግሞ ላይክና ሰብስክራይብ ሼር እያረጋችሁ ሁላችሁም እንደምታበረታቱኝ ተስፋ አደርጋለሁ። ስራዬን እንደምትወዱልኝ ተስፋ አደርጋለሁ። እንሻላ ኛች ለአባቴ የሚሆን ጃኬት ብላኛለች እዚህ ጋ ሺ ዘጠኝ መቶ ብር ሚለስ ችላታለ አንድ ሺ ዘጠኝ መቶ ብር ነው። በነገራችን ላይ ሁለት ሺ ብር ነው የሚሸጠው ያው የብዛት ዋጋ ነው፣ እያሳየኋችሁ ነው። ከዛም ብላኛለች ለአባት የሚሆን ቁምጣ ረዘም ያለ ብላኛለች፣ ሁለት መቶ ሃምሳ ብር። ከዛ ለእናቶች የሚሆን ደግሞ ሁለት ሹራብ ብላኛለች። ይሄን ስምንት መቶ ብር ነው የገዛሁት። ሁለቱም የሚያዋምሩ ከለር ናቸው። ከዛ ምን አለችኝ፣ ሶስት የጨርቅ ሱሪ ደግሞ እነዚህ ናቸው። እነዚህ የጨርቅ ስሎች ሶስት አይነት ከለር ናቸው አራት አራት መቶ ብር ከዛ ኳሊቲ ደግሞ ምናለት ቲሸርት አለ ስድስት መቶ ብር ከዛ ለአስራ ሰባት አመት ወንድ ልጅ የሚሆን ልብስ ነው ሰራ አንድ ቁጥር ጅንስ ሱሪ አያምርም ከፍ አገ በደንብ አሳያችው የዚህ ዋጋ ስንት ነው ሺ አንድ መቶ ብር ማሻላ በጣም የሚያምር ጅንስ ሱሪ ነው ከዛም ጋር ደግሞ ኳሊቲ ቲሸርት አለች። ኦቅርጽ ናት እንደምትዋል። የዚህ ዋጋ ደግሞ ስድስት መቶ ብር። ከዛ ምን አለ ሸሚዝ፣ ወጣቶች እንደዚህ ነው የሚለብሱት። አያችሁት እንዴት እንደሚያምር ለአስራ ሰባት አመቱ ልጅ ነው። ይሄንን ሶስት ልብስ ማለት ነው ቲሸርት፣ ሸሚዝ፣ ጅንስ። ከዛ ምን አለው መሰላችሁ እዚህ ጋር የሚያምር ጫማ አለው፣ ሰንደል ጫማ። ይሄ ሰንደል ጫማ ነው ማሻላት። ተባረክ ረህማን በጣም ይወድልኛል። ይሄንን የገዛው ሺ ስድስት መቶ ብር ነው 3200 ብር ደግሞ ይሄ የሚያምር ኳፈሽ ያለ ጫማ ማለት ነው። ወጣቱ ጫማ የሚያምር ቆንጆ ይሄ 3200 ብር ከዛ ለአባት የሚሆን ደግሞ እዚህ ጋር እንደምታውት ይሄ ቆንጆ የሆነ ጫማ 500 ብር ነው የገዛት በዛ አሪፍ ጫማ ይሄን ለአባቶች የሚሆን ይሄን የገዛት ይሄን 500 ብር ከዛም መንበራኛ መሰላችሁ ጋቢ ጋቢ ደግሞ ይሄ እንደምታውት እዩት ማረሚያ ቤቱ ነው። ዋጋው ደግሞ 2500 ብር ነው። ሶስት ሀባ ታይቶት ብላኛለች። እነዚህ 300 300 300 ብር የገዛሁት እንደምታውት ሀብል አለው። ለ17 አመቱ ልጅ ማለት ነው። ይሄ ሰባት ግራም ነው እንደምታውት በጣም የሚያምር ማሻላ ተባረከ ማን ሆነ። ላንገት የሚሆን ሀብል ብላኛለች። 17 አመቱ ልጅ ማለት ነው። የዚህ ዋጋ ደግሞ 2100 ብር ነው። ማን ነው እሱ? ግራም በ300 ብር ሂሳብ ማለት ነው። እዚህ ጋር ደግሞ ይሄ ለአስራ ሶስት አመት ሴት ልጅ የሚሆን ቆንጅዬ 2600 ብር ታይት ያላት ቀሚስ ናት። እቺ ታይቷ ናት፣ ረጅም ስለሆነ ታይቱ። ይሄ በጣም የሚያምር ቆንጆዬ የሆነ እቃ ነው። ተወድታላችሁ። ማሻላ ታየስፈርናም ብላ እዩት፣ እንዴት እንደሚያምር ቆንጆ ፋፍሽ ያለ እቃ ነው ይሄ ነው። ሁለት ሺህ ስድስት መቶ ብር ከዛ ምን አረፍኩ ሁላ ጫማ ገዛሁላት። እዩት እንዴት እንደሚያምር ጫማ። ማሻለ ተባርክህና የዚህ ዋጋ ደግሞ 2000 ብር ነው ማለት ነው። ከዛ ሙልጭ አለ ወይም ደሞ ጋቢ ለምን ይባላል ጋቢ ለምን አያሙ ጀማ ማሻለ ተባርክህና የዚህ ዋጋ ደግሞ 1700 ብር ነው። እዚህ ጋር እንደዚሁ በተመሳሳይ እቺ ከለር እራሷ ቢታለች እኛ ጋር እያት አልጋ ላይ ጣል ብታረጉት የሚያመርቃ ነው ማሻአላ። ከዛ ኮንፎርት 2600 ብር እዚህ ጋር እንደምታዩት ማሻአላ፣ ተባረክኩ ነው እዩት። ሁለት የትራስ ልብስ፣ ሁለት የትራስ ልብስ እና አንድ አንሶላ አለው። ይሄ ደግሞ የዚህ ዋጋ 2600 ብር ማለት ነው። ማሻላ፣ ሁላችሁም እንደምትወዱት ተስፋ አረጋለሁ። ከወደዳችሁ ደግሞ ላይክ እና ሰብስክራይብ ሼር አርጉ። እዛዙ ማለት ለምትፈልጉ የኔ ቁጥር 0967 17 71 ዘጠና አራት ነው ማለት ነው ኢንሻአላህ፣ ይሄን ይመስላል። ባረከላሁ ፊኩም። ሰላም አለይኩም።